ዘመኑ በፈጠረው ማህበራዊ ሚዲያ ሁለት አማራጮች አሉን፤ ተመልካች ብቻ መሆን ወይም ከመመልከት ባሻገር የገቢ ምንጭ ማድረግ፤ ምርጫው የኛ ነው። ምን እንስራ ለምትሉ ወጣቶች ዛሬ በዲጂታል ማርኬቲንግ ከራሳቸው አልፈው ለሌሎች ምሳሌ መሆን ከቻሉ ወጣቶች መካከል አንዱ ከሆነው ከዮናስ መሐመድ ዮናስ ሞህ ጋር ቆይታ ልናደርግ ነው። ትዕግስት ተሳፌ ነኝ፣ አብራችሁን ቆዩ። በጣም አመሰግናለሁ። ከውድ ጊዜ መሀል ቀንሰን ለወጣቶች ስለ ዲጂታል ማርኬቲንግ እናውራቸው እና ጨውታቸው ስልህ በደስ ታዲያ አልከኝ እና በጣም አመሰግናለሁ። ምንም አይደል፣ እኔም ደስ ብሎኛል። እንኳን ደህና መጣችሁላችሁ። መቼም ዮናስ ሞሐመድ ዮናስ ሞ ማነው ማለት ለቀባሪ የሶሻል ሚዲያውን ዓለም ተጠቅሞ እራሳቸውን በደንብ ካስተዋወቁ ሰዎች መካከል አንዱ ነህና፣ ዛሬ ስለ ዲጂታል ማርኬቲንግ ምንድን ነው ስለሚሉ ጉዳዮች በስፋት እናወራለን። እኔ በዚህ ዘርፍ ላይ ውጤታማ ከሆነ ከአንድ ሰው የዲጂታል ማርኬቲንግ ጽንሰ ሀሳብ ምንድን ነው የሚለውን ማወቅ ፈለግኩ። ዲጂታል ማርኬቲንግ ማርኬቲንግ ነው፣ እስቲል እያወራን ያለ ነው። ማርኬቲንግ ከድሮም የነበረ በጣም ኤንሸንት የሚባል ኮንሴፕት ነው። ሰዎች የዛኔ በድሮ ጊዜ ሲገበያዩ ጀምሮ አንዱ ለአንዱ ፕሮዳክቱን የሚያስተዋውቅበት መንገድ ነው። ይሄ እንዲህ ይጠቅምሃል ይሄ እንዲህ ይጠቅምሃል እያለ በጤፍ በስንዴ ይቀያየሩ አልነበረ? ጤፍ የሌለው ሰውዬ ጤፍ ይወስዳል፣ ስንዴ የሌለው ስንዴ ይወስዳል። ያቀየር ነው ገበያውን የጀምረው እና ከዛ ጊዜ ጀምሮ ለሆነ ሰው ይጠቅማል የሚል ፕሮዳክት ያላቸው ሰዎች ሰዎችን ኮንቪንስ ለማድረግ ለማሳመን የሚሄዱበት ፕሮሰስ አለ ማርኬቲንግ በጣም የቆየ ንግድ አለ ወይም ደግሞ ገበያ ተጀምሯል ከተባለበት ጊዜ ጀምሮ ድረስ ማርኬቲንግ ማስተዋወቅ አለ። ማርኬቲንግ ጀነራሊ ምንድን ነው? እኛ ምረት ነው፣ ፕሮዳክት ይኖራል ወይም ደግሞ የምሰጠው አገልግሎት ይኖራል። ያንን ሰዎች እንዲሰሙት ማድረግ ነው። ከሰዎች ፊት ለፊት የማቅረብ ጉዳይ ነው። ከሰዎች ፊት ለፊት እንዴት ነው የምናቀርበው ስንል፣ ሰዎች ያሉበት ቦታ ላይ ፕሮዳክቱን ይዞ መሄድ ነው። በፊት ሰዎች የነበሩት የት ነው? ገበያ። ገበያ ላይ ሰው ሁሉም ፕሮዳክቱን ይዞ ይመጣል፣ ለማስተዋወቅ ይሞክራል። አሁን ላይ ሰዎች የት ነው ያሉት? ኦንላይን ስለዚህ ያንን ፕሮዳክት እና ሰርቪስ ኦንላይን ይዞ መምጣት ነው። የማርኬቲንግ አክቲቪቲ ኦንላይን ሲመጣ ዲጂታል ማርኬቲንግ ይሆናል። እሺ ዲጂታል ማርኬቲንግ ላይ ወጣቶችን ወደ ተሻለ ነገር መውሰድ ወይም ደግሞ አንተም ሁሉ ጊዜ እንደምትለው ወጣት ባለሀብቶችን መፍጠር እሱን ነው አላማው አድርጎ የሚነሳው እና በርካታ ወጣቶች ደግሞ ስራ ላይ ወይ ደግሞ ትምህርት ላይ አሊያም ደግሞ ገና ስራ እየፈለጉ ነው ያሉት እንዴት ወደዚህ ቢዝነስ ማስገባት ይቻላል? ደግሞስ ምን ማሟላት አለባቸው? ስራ ላይና ትምህርት ላይ ያሉት ጎን ለጎን እንዴት ማስኬድ ይችላሉ? ደግሞ ገና ስራ እየፈለጉ ያሉትስ እንዴት እንደ ስራ ይህንን የዲጂታል ማርኬቲንግ አለ መቀላቀል ይችላሉ? ምንስ ማሟላት አለባቸው? ትላለ ስ ን አሁንም ቅድሜ ሽ እንዳደረግኩት የእኛ ጀኔሬሽን ቢልደርስ አይደለንም ቢልድ ለማድረግ በጣም ብዙ ሪሶርስ ይፈልጋል ብለናል። እነዚህ ኦልሬዲ ስታብሊሽድ የሆኑ ቢዝነሶች አሉ ቢዝነሶች ያላቸው ትልቁ ፕሮብለም የኮሚኒኬሽን ፕሮብለም ነው ብለን እናስባለን እኛ። ምክንያቱም አንድ ቢዝነስ ሲመሰረት ለምሳሌ ልበልና የሆነ ይህን ስልክ የሚያምረት ካምፓኒ ቢመሰረት ስልኩን ለማምረት መጀመሪያ የምርት ፕሮሰሱ ላይ ከመግባቱ በፊት ፋብሪካ፣ የሚያከራየው ማሽን የሚያመጣለት ምናምን ሰው ይፈልጋል ሰፕላይ የሚያደርገው ማለት ነው ለማምረት ካመረተ በኋላ ደግሞ ምርቱን ትራንስፖርት የሚሰጠው ይፈልጋል። ራይት ከስተመሩ ጋር ለማድረስ። ሶስተኛው ነገር ደግሞ ምንድን ነው? ፕሮዳክቱን ፕሮሞት ለማድረግ ሰው ጋር እንዲደርስ ለማድረግ እና የእኛ ጀኔሬሽን ሶልቭ ለማድረግ ቀላሉ ፕሮብለም ብዬ የማስበው እኔ ይሄ የኮሚኒኬሽን ሶስተኛው ፕሮብለም ነው። ምክንያቱም እጃችን ላይ የሆነ ቱል አለ። እነዚያ የፋብሪካ ባለቤቶች እንዴት መጠቀም እንዳለባቸው አያውቁም። እኛ ግን ይህንን ገንዘብ ወደ የሚሰራ ትውለት መቀየር እንችላለን። በምን አክቹዋሊ ሶሻል ሚዲያን በመጠቀም ሰው ለመግባት ይሄ ነው የሚባል ምንም አይት ሪኳይርመንት የለም። ዲግሪም አያስፈልግም። ሰርቲፊኬትም አያስፈልግም። እኛ ሁሌ ተማሪዎቻችን እላቸዋለን። ሰርቲፊኬት ሰጣችኋለን። ሰርቲፊኬት ፈልጋችሁ ምን አትንዱ፣ ሁሌ ነው የምላቸው። ለሰርቲፊኬቱ ብሎ የመጣ ሰው ካለ አንተ ትክክለኛ የኛ ተማሪ አይደለም። ምክንያቱም የምንሰጠው ስኪሉ ነው፣ ሙያውን ነው የምንሰጠው ከምንም ነገር በላይ እና ዋናው ጉዳይ ስኪሉን ዴቨሎፕ ማድረግ ነው። አሜሪካ፣ ህንድ፣ ካናዳ የመሳሰሉ ሀገራቶች በደንብ በዲጂታል ማርኬቲንጉ ላይ ዜጎቻቸው ተጠቃሚ የሆኑበት አጋጣሚ ነው የተፈጠረው እና አንተ ደግሞ በስርህ ልጆችን ተተኪ የዲጂታል ማርኬቲንግ ማርኬተሮችን ለመፍራት እየሰራህ እንደሆነ አውቃለሁኝ። እና ይህ አካሄድ ወዴት ይወስደናል ብለ ታስባለሁ? ያው ከተማሪዎቹም አንጻር ለሁላችንም በቂ ማርኬት አለ፣ ለሁላችንም ኢትዮጵያ ምንም ገና አልተነካም። ኢትዮጵያ ውስጥ ሳቹሬትድ የሆነ ደህንነት ብቻ ነው ያለ ነበር። እኛ ጋር የሚሰራ ደህንነት ብቻ ነው ሳቹሬትድ ነው፣ ሌላው ነገር በሙሉ ገና ነው። ሰው አብረን ወደ ማርኬቱ ብዙ ሰዎችን ባስገባን ቁጥር እነሱ ሲያለማምዱ ሁላቸው ተጠቃሚ ይሆናል። እና ውስጥ ላይ የገቡ ተማሪዎች በሁለት ሳምንት አንዴ ከኢንስትራክተር ጋር እንዲገናኙ፣ ወርክሾፖች ላይ እንዲመጡ ኮሚኒቲ አለን። ለእያንዳንዱ ኮርስ ኮሚኒቲ አለ፣ እርስ በርስ መነጋገር እንዲችሉ፣ ቢዝነስ አብረው ፋውንድ እንዲያደርጉ። ብዙ ልጆች እዛው ላይ አብረው ተነጋግረው ቢዝነስ የጀመሩ አሉ፣ እናቃቸውኛም እና ለርኒንግ ኤክስፔሪንሱ ከተለመደው ዩኒቨርሲቲ ከተለመደው የኮሌጅ ለርኒንግ ኤክስፔሪንስ አንድ ስቴፕ ከፍ ያለ በደንብ ኮሆርት የሆነ እርስ በርስ የሚታወቁ ቡክ ክለቦችን ላውንች ያደርጋሉ። አብረው ተገናኝቶ ቡና ይጠጣሉ፣ ተገናኝቶ መጽሐፍ ያነባሉ። እኒህ ሁሉ አክቲቪቲዎች ለርኒንግ ኤክስፔሪንሱን አሪፍ ለማድረግ ነው። በገቡበት ፊልድ ላይ ሰክሰስፉል መሆን መቻል አለባቸው። ስለዚህ ሄደው ክላይንቱ ማግኘት ከሆነ የመጀመሪያ ክላይንታቸውን እስኪያገኙ ድረስ አብረናቸው እንሰራለን። ስቱደንት ሰክሰስ ትልቅ ፕራዮሪቲ የምንሰጠው የስራችን አካል ነው እና ክሊክስ አካዴሚ ላይ የምንሰራቸው ስራዎች እንዲህ በሶስት የተከፈሉ ናቸው። ሶስቱም ላይ ኤቭሪ ራውንድ ኢምፕሩቭ ማድረግ ነው የሚፈልገው ኮርስ ዴቨሎፕመንቱም አንድ ስቴፕ የተሻለ እንዲሆን፣ ውስጥ ላይ ያለው ለርኒንግ ኤክስፒሪየንስም የተሻለ እንዲሆን እንዲሁም ደግሞ ስቱደንት ሰክሰሱም ላይ እየለፋ እንገኛለን። እግዚአብሔር ከረዳን ምናልባት በሚቀጥሉት አምስት ዓመታት ጊዜ ውስጥ ኢትዮጵያ ላይ ትልቅ የሚባል ኤዱኬሽናል ፕላትፎርም ሊዲንግ እንሆናለን ብዬ አስባለሁ። አሁንም ቢሆን በተለያዩ ፊልዶች ላይ በዚህ ደረጃ በስፋት እየሰራን ያለነው እኛንን ከበረታን ደግሞ በደንብ ትልቅ ለውጥ ማምጣት እንችላለን ያስባሉ። እኛም በዋናነት የመጣንበት ጉዳይ በስልኮቻችን ከተመልካሽነት እንዴት ወደ ገንዘብ ሰሪነት መቀየር ይቻላል የሚለውን ሀሳብ በስፋት ለማንሳት ለማውራት ነው የመጣነው እና ምን ትመክራቸዋለህ ስልካቸውን ከተመልካሽነት ወደ ገንዘብ ሰሪነት መውሰድ ለሚፈልጉ ሰዎች ከምን ይነሱ የመጀመሪያው ነገር ሰው አንደርስታንድ ማድረግ ያለበት ስልካችን ላይ የምንጠቀማቸው ነገሮች ነጻ አይደሉም። ሰው አሁን ቲክቶክ ላይ ገብቶ ቪዲዮ ስላየው በነፃ ኢንተርቴን እያደረኩ ነው ምናምን ብሎ ሊያስብ ይችላል። ግን ኖ ኖ ኖ አይደለም። አቴንሽናችን ነው የሚሸጠው፣ ታይማችን ነው የሚሸጠው። ሊትራሊ አንድ ሰው በቀን ሶስት ሰዓት ኢንስታግራም ላይ ያሳለፈ ማለት ያችን ሶስት ሰዓት ኢንስታግራም ሽጦታል። ለማን? ለሆነ አድቨርታይዘር። ከዚህ በኋላ ሶሻል ሚዲያ ኮንቴንት ኮንሲውም የሚያደርግ ሰው ሙሉ አንደርስታንድ እንዲያደርግ የምፈልገው በተለይ ደግሞ ስልኩን ወደ ገንዘብ መስሪያ ማሽንነት መቀየር የሚፈልግ ሰው እያንዳንዱ ሶሻል ሚዲያ ላይ ስፔንድ የሚደረግ ታይም የሆነ ሰው ገንዘብ እየሰራበት ነው። የመጀመሪያው ፕላትፎርሙ ላይ ማርክ ዙከርበርግ ገንዘብ ይሰራል። ሁለተኛ ደግሞ አድቨርታይዝ የሚያደርጉ ሰዎች ገንዘብ ይሰራሉ። ሶስተኛ ደግሞ ኦርጋኒክ ኮንቴንት ፕብሊሽ የሚያደርጉ ልክ እንደ እኔ አይነት ኮንቴንት ክሬተሮች ሰው በተመለከተን ቁጥር ገንዘብ እየሰራ ነው። ይሄ ግልጽ ነው። ይሄ ግልጽ ነው። የሩቅ ኮንሴፕትም ኢቭን አይደለም። እና ይህንን አንደርስታንድ ስናደርግ ፓሲቭ ኮንሱመርነት ወደ አክቲቭ ኮንሱመርነት ሰው ይቀየራል። ምን ማለት ነው? ፓሲቭ ኮንሱመር የመጣለትን ነገር ሆኑ ዝም ብሎ ማየት ነው። አክቲቭ ኮንሱመር ሲሆን ግን ኦኬ፣ ምንድ የተሰራ ያለው ለምሮ ዲዛይት ማስታወቂያ ይመጣልኝ፣ ለምሮ ዲዛይ ኮንቴንት ይመጣልኝ፣ ኔክስት ታይም ነው የምንሰራ ይችላሉ። እኛ የማርኬቲንግ ተማሪዎቻችን በቀን ውስጥ አንድ ሰዓት ዴዲኬት አርጋ ሶሻል ሚዲያ ላይ ስክሮል አርጎ እንዳቸዋለን። ኢንቴንሽናሊ ስክሮል ማድረግ ማየት፣ ግን ሲመለከቱ ፐርስፔክቲቫቸው የአድቨርታይዘር ፐርስፔክቲቭ ነው እንጂ የኮንሱመር ለመሳቅ አይደለም። ምንድን ነው ያሳቀኝ? ይሄ ካምፓኒ እንዴት ነው እንደያ ነገር ፐብሊሽ አደረገው? ፕላትፎርም ላይ ምን እየተከናወነ ነው የሚለውን አንደርስታንድ ለማድረግ እና በስልኩ ሶሻል ሚዲያ ላይ ታይም ስፔንድ ከማድረግ አልፎ ወደ ገንዘብ መስሪያነት መቀየር የሚፈልግ ሰው የመጀመሪያ ሊያደርገው የሚገባው ነገር ኮንሰፕሽን ማስተካከል ነው። ፓሲቭ ኮንሱመርነቱን ትቶ ወደ አክቲቭ ኮንሱመርነት መቀየር ነው። ከዛ በኋላ ደግሞ ድፍረቱ ያለው ብዬ ላስቀምጠው እና ድፍረቱ ያለው ኮንቴንት ክሬት ማድረግ ነው። ሌላ ምንም ሶፈስቲኬትድ የሆነ ነገር አያስፈልግም። ማንኛውም ስማርትፎን ያለው ሰው በሙሉ ነገ ተነስቶ ሊያደርገው የሚችለው ነገር ሶሻል ሚዲያ ላይ ኮንቴንት ፐብሊሽ ማድረግ ነው። ታች እያወራን ያለነው ስለ ዲጂታሉ ዓለም ነውና ስለ ዲጂታል ማርኬቲንግ ላይ የኮምፒውተር እውቀት አስፈላጊ ነው ብለ ታስባለ አይደለም? ይሄ ትልቅ ሚስ ኮንሰፕሽን ነው። ቢኖር ያግዛለው ያው ቢኖር ያግዛለው ያው፣ ግን ዋንስ እንት ላይ ከገባን በኋላ ኮምፒውተሩን መጠቀም ከጀመረን በኋላ ግን የኮምፒውተር እስኪሉ አይደለም የሚያስፈልገው ፕላትፎርሞቹን ማወቅ ነው። ለምሳሌ አዲስ ማናጀር የሚባል ፕላትፎርም ፊት ለፊቴ ተከፍቷል አሁን ላይ ያ ህይወት ነው። እዛ እየሰራው ስለነበር ና እዚህ ላይ ያሉት ነገሮች ምንድን ናቸው? እንግሊዝኛውን አንደርስታንድ ማድረግ በተኖቹን አንደርስታንድ ማድረግ ምንድን ነው የሚሰሩት የሚለው ቤዚክ የሆነ የኮምፒውተር አንደርስታንድ ያስፈልጋል። ምንም ጥያቄ የለውም። ምንም ኮምፒውተር ነክቶ የማያቅ ሰው መጥቶ አድ ለስራ ቢል ሊያስቸግረው ይችላል። ለዛ ነው ዲጂታል ማርኬቲንግ ሲባል የሰዎች ጭንቅላት ላይ የሚመጣው ቲክቶክ፣ ዩቲዩብ ወይም ደግሞ እነዚህ የሶሻል ሚዲያ ፕላትፎርሞች ብቻ ናቸው እና እዚጋ ትንሽ የአረዳድ ችግር ያለ አይመስልህም? ዲጂታል ማርኬቲንግ የሶሻል ሚዲያው ዓለም ብቻ ነው? አንዱ ነው። ዲጂታል ማርኬቲንግ ውስጥ አንዱ የሶሻል ሚዲያው ዓለም ነው። ሶሻል ሚዲያ ማርኬቲንግ እንለዋለን። እሱ እኛ አሁን ፕሪሳይዝሊ የምናስተምረው እሱን ነው፣ ሶሻል ሚዲያ ማርኬቲንግን፣ ቲክቶክን፣ ኢንስታግራምን፣ ፌስቡክን፣ ዩትዩብን በደምብ ዩቲላይዝ ማድረግ ነው። አንድ ሰው ቢዝነስ ሊጀምር ሲያስብ የሚያስፈልጉት ነገሮች የታወቁ ናቸው። ለምሳሌ እንደ ቢዝነሱ ልብስ ቤት ልከፍት ነው፣ ቡና ቤት ልከፍት ነው ሲባል የሚሰጡት ምክሮች አሉ። እኒህን አይነት ነገሮችን ብትይዝ ወደ ተሻለ ደረጃ ትሄዳለህ የሚባልበት አለ። ልምድ ካላቸው ሰዎች ምክር ይቀበላልና፣ አንድ ሰው የዲጂታል ማርኬቲንግን አለምን ለመቀላቀል ምን ይዞ ይጀምር? ኖሌጅ ምክንያቱም እውቀታችን ነው የምንሸጠው። እኛ ፕሮዳክት የለንም፣ የምንሸጠው እውቀታችንን ነው። ሰርቪስ የምናደርገው አገልግሎት የምናደርገው ደህና እውቀት ያለው ሰው ሁሌ ያሸንፋል። ዲጂታል ማርኬቲንግ ውስጥ መግባት የሚፈልግ ሰው ትክክለኛውን ራይት ኤዱኬሽን እንለዋለን እኛ ከሌክስ ላይ ራይት ኤዱኬሽን ማግኘት ነው የሚጠበቅበት። ራይት ኤዱኬሽን የሚባለው ሶስት ነገሮች የያዘ ነው። የመጀመሪያው ራይት ኤዱኬሽን ያለው ነገር ምንድን ነው? አንድ ሰው ትምህርቱን ሲማር የት ሊሄድ እንደሚችል ያውቃል። ይሄ ነገር የምትማሩ እዚህ ቦታ ለመድረስ ነው። አንደኛው እሱ ነው። ሁለተኛው ትምህርቱ ሲሰጥ በፕራክቲስ የተበራ መሆን መቻል አለበት እንጂ ቲዮሪ መሆን የለበትም። ምክንያቱም አይምሯችን የሚሰራው በመስል ሚሞሪ ነው፣ እጃችን የነካውን ነገር ነው የምናስታውሰው። ይህንን ካሜራ የሚቀርጹ ሰዎች ምናልባት ክላስ ውስጥ 10 ዓመት የሚማሩ ካሜራውን እስካልነኩት ድረስ ትክክለኛውን ትምህርት አያገኙ። ስለዚህ ፕራክቲስ መኖር መቻል አለበት፣ ፕራክቲሱ ሊበልጥ ይገባል ነው። ሶስተኛው ራይት ኤዱኬሽን ያለው ኮምፕሮንት ኤክስፔሪንስ ቤዝድ መሆን መቻል አለበት ነው። የሚያስተምረው ሰው የራሱ ኤክስፔሪንስ ኖረው ይገባል፣ ማርኬቱን ቴስት ሊያደርገው ይገባል። ከሶስት አመት በፊት የሆናት ሌሎች ሶሻል ሚዲያዎችም ላይ ሰት ልሳምቻለሁ እና ከሶስት አመት በፊት እንደው መስመሩን ያላገኘ ወጣት አሁን ደግሞ የሁለት ድርጅቶች ባለቤት ሀያ አምስት ሰራተኞቹን በስሩ የሚያስተዳደር ቀላል ነገር አይደለም እና ለወጣቶች ምን መልእክት አለ በስተ መጨረሻ እኔም እንደ ምክር ለሌላውም ወጣት መስጠት የሚችለው ነገር ምንድን ነው ምንጊዜም መማርን አለማቆም ነው ላይክ ሁሌ ኩሪየስ መሆን ሁሌ አዲስ ነገር ኮንሱም ለማድረግ መሞከር ሁሌ የራስን አብዴት ማድረግ ሁሌ አዲስ ኢንፎርሜሽን መውሰድ በቃ እዚህ ምድር ላይ እስካለን ድረስ ልንሰራው የምንችለው ሞስት ኢምፖርታንት ነገር የማስበው ነገር ነው መማር ነው ባይ ተወኝ አበቃ በጣም አመሰግናለሁ። መግቢያዬ ላይ ብያለሁ፣ ከውድ ጊዜህ መሀል የዲጂታል ማርኬተር ጊዜ በጣም ውድ ነው ይባላል። ከዛ ውድ ጊዜህ ቀንሰህ ለሰጠኸኝ ጊዜ በጣም አመሰግናለሁ። ደግሞ በስርህ ያሉ እየሰለጠኑ ያሉ ተተኪ ዲጂታል ማርኬተሮችን እናወራለን፣ ከነሱ ጋር ቆይታ እናደርጋለን። በጣም አመሰግናለሁ። ቴንክ ሶ ማች። እኔም አክብራቸው ስለመጣችሁ በጣም አመሰግናለሁ ስለሰጣችሁ ጊዜ። እንታወቅሽ ሩት ይባላለሁ። በዩናይል ኮሚኒኬሽንስ የክሬቲቭ ራይተር ነኝ። እንግዲህ ዮናስ በስሬ እያሰለጠንኳቸው ያሉ ዲጂታል ማርኬተሮች አሉ ብሎናል፣ እና ከእነሱ መሀል እንግዲህ አንዷን ና ምን ይመስላል የስልጠና ሂደቱ? ስንት ጊዜስ ነበረ? ኪሊክስ በኪሊክስ አካዳሚ ነው የሚሰጠው ኮርሶቹን፣ እና እዛ ላይ አሁን ለስምንት ሳምንት ነው አሁን የወሰድኩት ሶሻል ሚዲያ ማርኬቲንግ ነው፣ እና የእሱ ለስምንት ሳምንት ነው የሚፈጀው። የትምህርቱ ጊዜ ከስምንት ሳምንት በኋላ ነው ከዮናስ ጋር መስራት የጀመርሽው? እኔ አክቹሊ እንትን ነው ገና ሳልጨርሰው ነው የገባሁት። ይሁን አሳይመንት ምናምን ተሰጥቶን አሳይመንት ተሰጥቶን ከዛም በኋላ ሳቀርብለት ጊዜ እኛ የሰራ ነው ተመቸው እና በቃ ኢንተርንሺፕ እኛ ጋር መግባት ትችያለሽ ምናምን ብሎኝ ነው የገባሁት። ዲጂታል ማርኬተርነት ቀላል ሙያ አይደለም፣ እና እየሰለጠናችሁ ነው ከዮናስ ጋርም የነበራችሁን ጊዜ ቀደም ሲል እያወራ ነበር ከእሱ ጋር። እና እሱ ምን አለ? እንግዲህ ወጣቶችን ባለሀብት ለማድረግ ነው እየሰራን ያለ ነው፣ ወጣቱ ባለሀብቶችን መፍጠር ይቻላል፣ እንደ ትልቅ የስራ መስክ መቁጠር ይቻላል እያለ ነበር እና ምን እንጠብቅ? ወደፊት ወደፊት በህክምና ስለሆነ የተመረኩት በሚት እና ሁለቱን ኮምባይን ማድረግ ነው ያሰብኩት ወይ የራሴ ሄልት ኬር ላይ የሚሰራ የዲጂታል ማርኬቲንግ ዩኒቨርሲቲ ላይ ሆስፒታሎችን ማስታወቅ ሊሆን ይችላል እና ኦር ደግሞ የኤኒ ፐብሊክ ሄልት ኦርጋናይዜሽን ውስጥ ተቀጥሬ እንትን ለሰዎች ስለ ሄልት ምናምን ሞር ፕሮሞት ማድረግ ነው። ከሁለት አንዱ ከሜዲሲን ተማሪነት ወይም ደግሞ ከጤና ባለሙያነት ወደ ዲጂታል ማርኬተርነት አይከብድም። አሁን እኔ ሁን ባለፈው ላስ የካቲት ላይ ነበር የተመረኩትና ድሮ ሜዲስን ላይ መጻፍ ምናምን ብቻ ነበር የምናነበው። እንደዚህ የሆነ ከመጽሐፎቹ ውጪላ እሱን ነው ሸምድደን እሱን ነው እንትን የምንለው። ግን አሁን እዚህ እንትን ስለው በቃ የራሴን ክሪኤቲቪቲ በደንብ እንዳይ እንዳለኝ ነገር ሁላ አይቼበታለሁ። በጣም እናመሰግናለን ለነበረን ጊዜ። ወደፊት ደግሞ ጥሩ የዲጂታል ማርኬተር ባለሙያ ሁነሽ እንደምንገናኝ ተስፋ አደርጋለሁ። ታወቅ እሺ። ዳዊት ሰለሞን እባላለሁ የአዲስ አበባ ዩኒቨርሲቲ ሰከንድር ተማሪ ነኝ። ከዛ ደግሞ ኬሌክስ አካዳሚ ላይ የኮንተንት ክሬሽን እና ሰመር ቡት ካምፕ ላይ ደግሞ እዛው ኬሌክስ አካዳሚ ላይ የሶሻል ሚዲያ ማርኬቲንግ ተማሪ ነ ምን ይመስላል የስልጠናው ሂደት እስኪ ስለስዋጫውታል ሶ ኬሌክስ ላይ የስልጠናው ሂደት ኦንላይን የፕሪ ሪከርድ የሆኑ ቪዲዮዎች አሉ። የኮርሱ ማቴሪያሎች እነሱን እናይና በሁለት ሳምንት አንዴ ደግሞ የላይፍ ሴሽን አለ። ላይፍ ሴሽኑ ላይ ከኢንስትራክተሩ ጋር ዮናስ ሙ ጋር ጥያቄዎቻችን የምንጠይቅበት አይነት ነገር ነው። ሰመር ቡት ካምፕ ላይ ደግሞ አክቹዋል ፊዚካሊ እንመጣለን። በሁለት ሳምንት አንዴ ሪል ላይፍ የሆኑ ኤክሰርሳይዝ የምናደርግባቸው ማቴሪያሎች ይሰጡናል። ላይክ ክላይንት እንዴት አፕሮች ማድረግ እንዳለብን ላይክ ቀጥታ ያለውን ነገር ያሳዩናል። ወደፊት እንግዲህ በዲጂታል ማርኬቲንግ አለ ምን እንጠብቅ? የሆነ ስጋ ስንጨዋወት ወጣት ባለሀብቶችን ለመፍጠር በዲጂታል ማርኬቲንጉ ላይ በደንብ ተሳታፊ እንዲሆኑ ማድረግ ነው አላማው ያለኝ ነበርና፣ ምን እንጠብቅ ካንተ እኔ ኤክስፔክት ማድረገው፣ ራሴንም በምማረው ነገር ተነስቼ ሶሻል ሚዲያ ማርኬቲንግ ላይ ነው የምንማረው። ኤጀንሲ ቢውልድ ማድረግ ነው አልቲሜት ጎላችን። የእኔ ፕላን ወደፊቱ አሁን እንደጨረስኩ ኮርሱን፣ ኤጀንሲ ከቲም ሜምበሮች እዚሁ አካደሚው ላይ ካሉ ልጆች ጋር አንድ ላይ ሆነን ቲም ቢውልድ አድርገን ኤጀንሲ መክፈት ነው እዛን ክላይንቶችን አፕሮች ያደረግን መስራት ማለት ነው እንግዲህ ፕላናችን። እናመሰግናለን ለሰጠህን ጊዜ። ደግሞ ጥሩ ጊዜ እንዲሆን እመኛለሁ፣ ህልምህ የሚሳካበት ጊዜም እንዲሆን እመኛለሁ። በጣም አመሰግናለሁ ንዩ